የመቅደስ ደበሳይ የዕለቱ መልእክት፣ አንዳንድ ችግሮች ወይም እንቅፋቶች በሕይወታችሁ በመንገዳችሁ በህልማችሁ ሲያጋጥሟችሁ ከኔ ህይወት ተምራችሁ በጥበብና በትዕግስት አሳልፏቸው ትለናለች። እኔ ብዙ ፈተና ብዙ ትግል በሕይወቴ አጋጥሞኝ ነበረ ከአንድ ከሶስት ዓመት በፊት እናንተም እንደምታውቁት ግን እግዚአብሔርን ይዤ የፈጠረኝን አስቀድሜ የሰዎችን ትችት ወደ ኋላ ትቼ ራሴን ይዤ ተጓዝጉኝ። በመንገዳችሁ የእኔ ናችሁ ብላችሁ ያመናችኋቸው ሰዎች፣ የቅርብ ዘመድ ናቸው ብላችሁ እቤት ያስገባችኋቸው ሰዎች ባልጠበቃችሁት መንገድ ባላሰባችሁት መንገድ ህይወታችሁን ምስቅልቅሉን ሊያወጡት ይችላሉ ምንም እንደማታውቁ ምንም አይነት ስሜት እንደማይሰማችሁ አይነት ሰዎች አርገው ሊቆጥሯችሁ ይችላሉ እነሱ መሪዎች እናንተ ተመሪ አይነት ነገር እንድትሆኑም ይፈልጋሉ በአጠቃላይ ህልማችሁን ዳር እንዳታደርሱ የህልማችሁን ኑሮ እንዳትኖሩ በህይወታችሁ ገብተው በምቀኝነት ግልብጥብጡን ምስቅልቅሉን ሊያወጡባችሁና እንዳልነበረ ሊያደርጓችሁ ይችላሉ። በአጠቃላይ ከሰው ጋር ስትኖሩ ሰው ጓደኛዬ ነው፣ ዘመዴ ነው፣ አምነዋለሁ ብላችሁ ስትቀርቡት ገመናችሁን ግልጥልጥ አርጋችሁ ከመናገር መቆጠብ አለባችሁ። ሰው ማለት ስለ ሰው ባህሪ የተረዳሁት ለሰው ድምቀት ብላችሁ እራሳችሁን አታደንዝዙ ለሰው ብላችሁ ራሳችሁን አትጣሉ። ለሰው ብላችሁ ከማንም በታች አትሁኑ። ለሰው ብላችሁ ሰው የማይሆነውን ነገር ሁሉ አትሁኑ። ቅድሚያ ለራሳችሁ ቦታ ስጡ። ስለ ሰው የተረዳሁት ነገር ቢኖር ሲያልፍላችሁ አይወዷችሁም። ሲያምርባችሁ ይቀኑባችኋል። ስትበልጧቸው ይቀኑባችኋል። ውድቀታችሁን ይመኙላችኋል። ይህ ሁሉ ከመሆኑ በፊት ስለ ሰው ትዳችሁ የራሳችሁን መንገድ አስተካክላችሁ ስለ ሰው ሳታስቡ ስለ ራሳችሁ እያሰባችሁ መንገዳችሁን፣ ህልማችሁን፣ ኑሯችሁን በሰላም መመኘትና ማቀድና መስራት ይኖርባችኋል። ስለ ሰው የተረዳሁት ነገር ቢኖር ሲያልፍላችሁ ይቀኑባችኋል ዘመዶቼ ናቸው የምትሏቸው ጓደኞቻችሁ ሁሉ ይቀኑባችኋል። ውድቀታችሁን ይመኙላችኋል። የምትሄዱበትን መንገድ ሁሉ እንቅፋት ብቻ እንዲሆን ይመኛሉ። ከስንት አንድ ነው እንጂ ጥሩ የሚያስቡላችሁ በአብዛኛው ይመቆኟችኋል። ግን በተቃራኒው ሲመቆኟችሁ ደግሞ የእናንተ እድገት ይጨምራል፣ ያምርባችኋል፣ ህልማችሁን ግብ ትመታላችሁ።